ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን። ከተወዳጁ ብስራት ዩቲዩብ ገጽ ወደ እናንተ የሚደርሱትን መረጃዎች ላጋራችሁ ሚሊዮን ሙሴ የዚህ ስቱዲዮ ተገኝቻለሁ። የተለያዩ የአገር ውስጥና የባህር ማዶ ጉዳዮችን ይዣለሁ። አብራችሁን በመቆየት እንድትከታተሉኝ ደግሞ ከወዲሁ ይጋብዛለሁ። በማስቀደም የአገር ውስጥ ጉዳዮችን ልንገራችሁ። በቅድሚያም ሜሪ ጆይ ኢትዮጵያ የዩኤስአይዲ ድጋፍ ማቆምና የኑሮ ውድነት ስራዬ ላይ እንቅፋት ሆኖብኛል አለ። ሜሪጆ የኢትዮጵያ ከሰላሳ አንድ ዓመታት በፊት የተመሰረተ ሲሆን በተለያዩ ከተሞች ላይ ከጎዳና ተዳዳሪዎች ና ከአረጋውያን ጋር የተገናኙ በርካታ ስራዎች ስራ መቆየቱ የድርጅቱ ስራ አስኪያጅ ና መስራች የሆኑ ሲስተር ዘቢደር ዘውዴ ለብስራት ሬዲዮ ተናግረዋል። ተቋሙ በስድስት ክልሎች ና አዲስ አበባ ላይ ለ8 ሺህ ህጻናት ና አረጋውያን እርዳታ እያደረገ ይገኛል። ካሉት ማዕከላት በተጨማሪ አራት ሆስፒታሎችን ለመስራት ማቀዱ ና አንደኛውን ሆስፒታል አዲስ አበባ ውስጥ የተገነባ ሲሆን ሀዋሳ ና አርባ ምንጭ ላይም በቅርቡ ስራ እንደሚጀምሩ ገልጸዋል። ሆስፒታሎቹ ተገንብተው ሲጠናቀቁ ከ50 ሰ ከሰዎች በላይ ስራ ዕድል የሚፈጥሩ እንዲሁም በየቤቱ አልጋ ላይ ላሉ የሕክምና እርዳታ እንዲሁም የምገባ አገልግሎት ይሰጣልም ተብሏል። አያይዞም በታሰቡ ልክ ስራዎችን ለመስራት የበጀት ማነስ እንዲሁም የዩኤስአይዲ ድጋፍ ማቆሙ ትልቅ እንቅፋት እንደሆነባቸውም አንስተዋል። ለመሆኑም ችግራቸውን ለመቅረፍ እያንዳንዱ ስራ ያለው ኢትዮጵያዊ በሙሉ በወር የአንድ መቶ ብር አባል እንዲሆን በማድረግ ድጋፍ የሚያደርጉበት አሰራር ለማስጀመር እንቅስቃሴ ላይ መሆናቸውን ማክለዋል። ሌላው የዩስዲ ድጋፍ በራስ አቅም መሸፈን እንዲቻል ከአልባሳት ጀምሮ ቤት ውስጥ ጥቅም ላይ የማይውል ዕቃዎችን በማሰባሰብ ችግሩን ለመ መቅረፍ እንዲሁም አንድ ህጻን ለማሳደግና አንድ አረጋዊን ለመደገፍ በወር 750 ብር እንደ ግለሰብም ሆነ በማህበር ባሉበት ስፖንሰር ሆኖ የሚረዳበት አሰራር መጀመሩን ሲስተር ዘቢደር ጨምረው ለብስራት ሬዲዮ ተናግረዋል። አክሎም ሁሉም የማህበረሰብ ክፍል ድጋፍ በማድረግ የበኩሉን አስተዋጽኦ እንዲወጣ ጥሪያቸውን አስተላልፈዋል ስትል ኤደን ሽመልስ ዘግባለች። በትግራይ ክልል የአንድን ገበሬ ፍየል በመስረቅ አርዶ ሲበላ እጅ ከፈንጅ የተያዘው ግለሰብ በስራት ተከቷል። በተያዘ ጉዳይ ከአንድ ገበሬ ሶስት ከብቶችን ሰርቀው ለማምለጥ የሞከሩ ሁለት ግለሰቦችን በቁጥጥር ስር ውለዋል። በትግራይ ክልል ሰሜን ምዕራብ ዞን ጽንብላ በተሰኘ ወረዳ ልዩ ስሙ ደብረ አባይ በተባለ አካባቢ ተከሳሽ ወጣት ሀጎስ ሙላው ገብረ ማርያም በመባል የሚታወቅ ሲሆን ንብረትነቷ የአንድ ገብረ የሆነችን ፍየል ምቹ ጊዜና ቦታ መርጦ አርዶ ለመብላት በሞከረበት ወቅት የጸጥታ አካላትና የአካባቢው ማህበረሰብ በመቀናጀት በሰሩት ስራ በቁጥጥር ስር ውለዋል። ግለሰቡ ፍየሏን አርዶ ለመብላት ያስፈልጉኛል ያላቸውን መሳሪያዎችና ለማጣፈጫነት ያገለግላሉ ያላቸውን የተለያዩ ቅመማ ቅመሞችን አዘጋጅቶ ፍየሏን አርዶ ለመብላት በዝግጅት ላይ ያለ ነው የተያዘው። ታዲያ ጉዳዩ ሲከታተል የቆየው የወረዳው ፍርድ ቤትም ግለሰቡ በአንድ ዓመት ከስድስት ወር እስራት እንዲቀጣ ውሳኔ መስጠቱን ብስራት ሬዲዮ ከዞን የፖሊስ መምሪያ ያገኘው መረጃ ያሳያል። በተያያዘ ጉዳይ ሚያዝያ 9 ቀን 2017 ዓ ምት በአዲ ዳዕሮ ወረዳ ከአንድ ገበሬ ሶስት ከብቶችን ሰርቀው ከአካባቢው ለመስወር የሞከሩ ገብረ ካህሳይ ያይንሸት እና ተስፋይ ንርአት ተወለ በመባል የሚታወቁ ሁለት ግለሰቦች የአካባቢውን ማህበረሰብ ከጸጥታ አካላት ጋር በመቀናጀት በቁጥጥር ስር ውለዋል። ግለሰቦች በቁጥጥር ስር መዋላቸው ተከትሎም የወረዳው ፍርድ ቤት ሚያዝያ 14 ቀን 2017 ዓ ም በዋለው ችሎት ተከሳሾች በፈጸሙት ተግባር ጥፋተኛ ናቸው በማለት አንደኛ ተከሳሽ ገብረ ካህሳይ ያሳይ አይንሸት በ7 ዓመት ከ8 ወር ጽኑ እስራት፣ ሁለተኛ ተከሳሽ ተስፋ ይኖራ ደግሞ በ7 ዓመት ጽኑ እስራት እንዲቀጡ ውሳኔ ሰጥቷል። የሀገር ውስጥ ጉዳዮቻችን እዚህ ጋር አብቅቷል። የተከበራችሁ ተመልካቾቻችን ወደ ባህር ማዶ ጉዳዮቻችን ደግሞ እናምራ። በቅድሚያም በአፍሪካ መረጃ እንጀምር። በረሃብ አምልኮ ምክንያት ሞታቸው አልቀረም የተባሉ ሁለት ሰዎች አስክሬን በአንድ የኬንያ ቤተ ክርስቲያን ውስጥ ተገኘ። የኬንያ ፖሊስ የዛሬ ሁለት ዓመት ገደማ በኬንያ በተፈጸመ የጥፋት ቀን አምልኮ በመቶዎች የሚቆጠሩ ሰዎች በረሃብ እንዲሞቱ ካደረገው ክስተት ጋር ተመሳሳይነት ባለው መልኩ በምዕራባዊው የሀገሪቱ ክፍል በሚገኝ አንድ ቤተ ክርስቲያን ውስጥ ሁለት አስክሬኖችን አግኝቶ ሃምሳ ሰባት ሰዎችን ማዳን መቻሉ ተዘግበዋል። ፖሊስ ሁለቱን አስክሬኖች በሚጎሪ ካውንቲ በሚገኝ የቅዱስ ጆሴፍ ሚሽን ኦፍ አፍሪካ ቤተ ክርስቲያን ቅጥር ግቢ ውስጥ ማግኘቱን ሮይተርስ ዘግበዋል። ከመካከላቸው የአንድ ሰውን አስክሬን በቤተ ክርስቲያኑ ቅጥር ግቢ ውስጥ በሚገኝ የጸሎት ክፍል ወለል ላይ ተኝቶ በነጭ ልብስ ተሸፍኖና በግራጫ አንሶላ ተጠቅልሎ ተገኝተዋል ሲልም ዘገባው አክሏል። የተረፉት ሃምሳ ሰባት ሰዎች አቅመ ደካሞች የሚመስሉ ሲሆን በአቅራቢያ ወደሚገኝ ሆስፒታል ቢወሰዱም የሕክምና ባለሙያዎች እንዲከታተሏቸው ፈቃደኛ ባለመሆናቸው ምክንያት በምትኩ ድምፅ ማሰማትና ሃይማኖታዊ ዝማሪዎች ማሰማት ጀምረዋል ሲልም ዘገባው አክሏል። በዚህ ጉዳይ አስተያየት እንዲሰጥ ክሮይተርስ ጥያቄ የቀረበለት የፖሊስ ቃል አቀባይ ከአስተያየት ለመስጠት ፈቃደኛ ሳይሆን ቀርቷል። እንደ ኤሮፓውያኑ አቆጣጠር በ2023 በቅርብ ታሪክ ከታዩት ከአለማችን ከአምልኮ ጋር በተያያዙ አደጋዎች መካከል ከአራት መቶ በላይ አስክሬኖች ከምስራቃዊ ኬንያ ሻንኮላ ጫካ ተቆፍረው መውጣታቸው አይዘነጋም አቃቢያነ ህጎች ጉድ ኒውስ ኢንተርናሽናል ቤተክርስቲያን መሪ የሆኑን ፖል ማኬንዚን እንዲሁም ግብረ አበሮቹ በነፍስ ግድያ ከሽብርተኝነት ጋር በተያዙ ወንጀሎች ግድያና ማሰቃየት የተከታዮቹ ተከታዮቹ ራሳቸውና ልጆቻቸው እንዲራቡ በማዘዛቸውና ዓለም ከመጥፋቷ ፊት ወደ ሰማይ እንዲሄዱ በመታዘዛቸው ክስ መስርቶበታል። ማኬንዚ ግን የቀረበበትን ክስ ውድቅ አድርገዋል። ምንም እንኳ የክስ ሂደቱ አሁንም እንደቀጠለ ቢሆንም ቀጥለናል ስንቀጥል፣ ወደ ህንድ ነው የምናቀነው። የተከበራችሁ ተመልካቾቻችን፣ በህንድ ካሽሚር በቱሪስቶች ላይ በተከፈተ ጥቃት ቢያንስ 26 ሰዎች ተገደሉ። በህንድ ጃሙ ና ካሽሜር ግዛት ውስጥ ታጣቂዎች በቱሪስቶች ላይ በከፈቱት ጥቃት 26 ሰዎች ሲገደሉ ሌሎች ሰባት ሰዎች መቅሱላቸውን ሮብለት ፖሊስ አስታውቀዋል። ፖሊስ በመግለጫው አክለው እንዳስታወቀው ከሆነ በሀገሪቱ ከተፈጸመ አስከፊ ጥቃት መካከል አንዱ ሲሆን በህንድ እንዲህ አይነት ክሰት ሲያጋጥም ከሁለት አስርት ዓመታት በኋላ ነው ተብለዋል። ጥቃቱ ጋም በተሰኘው አካባቢ በሚገኝ ሜዳ ማስፍራት ሲሆን ከሞቱት ሰዎች መካከልም 25 እንዳውያን ና አንድ የኔፓል ዜጋ መሆናቸው ፖሊስ ገልጸዋል። እንደ ኤሮያኖች አቆጣጠር ከስምንት የሙምባይ ግድያ በኋላ በህንድ ውስጥ በሰልማዊ ዜጎች የከፋው ጥቃት ነው ተብለዋል። ጥቃቱን ተከትሎ ጠቅላይ ሚኒስትር ናሬንድራ ሞዲ የሳውዲ አረቢያ የሁለት ቀናት ጉብኝታቸውን አቋርጠው ረቡዕ ጠዋት ወደ ኒው ደሊ ተመልሰዋል። የገንዘብ ሚኒስትሯ ኒርማላ ስቲራማን የዩናይትድ ስቴትስ ና የፔሩ ጉብኝታቸውን በዚህ አስቸጋሪ ና አሳዛኝ ጊዜ ከህዝባችን ጋር ለመሆን በሚል ማሳጠራቸውንም ተናግረዋል። ሞዲ በአውሮፕላን ማረፊያ ውስጥ ከብሔራዊ ደህንነት አማካሪያቸው፣ ከውጭ ጉዳይ ሚኒስትር ና ከሌሎች ከፍተኛ ባለስልጣናት ጋር የመከሩ ሲሆን ልዩ የደህንነት ካቢኔ ስብሰባ መጥራታቸውንም የመከላከያ ሚኒስትር ባለስልጣናት ተናግረዋል። ጥቃቱ ሞዲ ና የሂንዱ ብሔርተኛ የባህራቲያ ጃንታ ፓርቲ የጃሙሙ ና የካሽሚር ትልቅ ክፍል የራስ ገዛ አስተዳደር በመሻርና ለረዥም ጊዜ ችግር ውስጥ ለነበረው ክልል ሰላምና ልማት ለማምጣት ትልቅ ስኬት ነው ብለው ለገመቱት በሙሉ እንደ ውድቀት ተቆጥረዋል። ብዙም እውቅና የሌለው ታጣቂ ቡድኑ የሆነው የካሽሚር ተቃዋሚ ለጥቃቱ ኃላፊነት መውሰዱን በማህበራዊ ሚዲያ ባስተላለፉ መልእክት ገልጸዋል። በክልሉ ከ85 ሺህ በላይ ሰዎች እንዲሰፍሩ መደረጉም ቅሬታውን ገልጸዋል። ይህም የህዝብ ለውጥ እንዲፈጠር አድርጓልም ብሏል። ቡድኑ በሰጠው መግለጫ የተጠቁት ግለሰቦች ተራ ቱሪስቶች አልነበሩም። ይልቁንም ከህንድ የጸጥታ ኤጀንሲዎች ጋር የተገናኙና የተቆራኙ ናቸውም ብሏል ተገልጿል። የተከበራችሁ ተመልካቾቻችን፣ ለዕለቱ የተዘጋጁ መረጃዎቻችን እነዚህ፣ እስካሁን ስትከተሏቸው የቆያችሁትን ይመስሉ ነበር። ሚሊዮን ሙሴ መረጃዎቹን ያጋሯችሁ፣ አብሬያችሁ ቆየው። የዩቲዩብ ገጻችንን ሰብስክራይብ እና ፎሎ በማድረግ አብራችሁ እንድትሆኑ በድጋሚ ጋብዛለሁ። ሰላም።